ሰላም ጤና ይስጥልን ተመልካቶቻችን ተመልካቾቻችን፣ እንደምን ቆያችሁ። ኢትዮ ሪቪው ቻናላችን ነው። በዛሬው ፕሮግራማችን እንግዲህ የምናቀርብላችሁ በድጋሚ ቲምር ፕሮፐርቲስ ላይ ተገኝተናል። ቲምር ፕሮፐርቲስ እንግዲህ አሁን ላይ ሶስተኛውን እና የመጨረሻውን ሳይቱን በፒያሳ ላይ ከፍቷል። አንዳንድ መረጃዎችን የምናደርሳችሁ የሆናል። እስከ ፕሮግራማችን ፍጻሜ አብሯችን ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ቴምር ስንመጣ እንግዲህ የመጀመሪያችን አይደለም። ከዚህ በፊት ቴምርን በደንብ ተመልክተናል። አሁን ላይ ደግሞ አዲስ ነገር እንዳለ ሰምተን የመጣ ነው እና በመጀመሪያ እስኪ እንተዋወቅ፣ እንዲሁም ደግሞ ስለ ቴምር አንዳንድ ነገሮችን ምስ ነገር። እሺ መልካም። በድጋሚ እንኳን ደህና መጣሽ። ኢክራም ጌታቸው እባላለሁኝ በቴምር ሪል እስቴት የሽያጭ አማካሪ ነኝ። መልካም እንግዲህ ስለ ቴምር ሪልስቴት ማያውቁም ተመልካቶች ሊኖሩ ስለሚችሉ ቴምር ማን ነው የሚለውን ነገር በሪልስቴት ዘርፍ ምን ያክል ቆይቷል ከዛም ውጭ ደግሞ ምን ምን ነገሮችን ሰርተዋል የሚለውን ነገር ጠቅላይ ልብርግሽ ምት ነገር እሺ መልካም ያው እናንተ ቻናል ላይ የመጀመሪያችን አይደለም በተደጋጋሚ ብዙ ቪዲዮችን ሰርተናል ስለ ቴምርም አብዛኛው ሰው ኢንፎርሜሽን አለው ብዬ አስባለሁ ግን ለማያውቁት ቴምርን ለማያውቁት ቴምር ሪል እስቴት ከተመሰረተ ሰባት ዓመታትን ያስቆጠረ ድርጅት ነው። በዚህ በሰባት ዓመት ውስጥ ስድስት ፕሮጀክቶችን ሙሉ በሙሉ አጠናቀን ለደንበኞች አስረክበናል ዊች ሚንስ ከ340 በላይ አባወራዎችን የቤት ባለቤት አድርገናል ማለት ነው። በሰባት ዓመት ውስጥ በኮንስትራክሽን ዘርፍ ደግሞ የአስር ዓመት ልምድ አለን። ቴምር ኮንስትራክሽን ካምፓኒውም ራሱ ቴምር ስለሆነ ማለት ነው። መልካም። እንግዲህ እኛም ዛሬ አዲስ ነገር እንዳለ ሰምተን የመጣ ነው እና አሁን ላይ ምንአይነት ነገሮች አሉ ለሽያጭ ክፍት የሆኑ ቤቶች ስ ምንአይነት ናቸው የሚለውን ነገር። መልካም ከዚህ ቀደም እንዳልኩሽ እናንተ ሚዲያ ላይ የንግድ ሱቅና አፓርትመንቶችን በደንብ ፕሮሞት አድርገናል። አብዛኞቻችሁ ተመልካቾችን ኢንቨስት አድርገው ገዝተዋል። እናንተ ተከታታዮች ማለት ነው። አሁን ላይ እየሸጥን ያለነው አዲስ ላውንች ያደረግነው ዛሬ ላውንች የተደረገው ሳይታችን ፒያሳ ሊሴ ትምህርት ቤት አጠገብ ላይ ያለ ፕሮጀክታችን ነው። እሱ ፕሮጀክት የመጀመሪያ አይደለም። ሁለት ብሎኮችን ከዚህ በፊት ሽጠን ጨርሰናል እዛው። ይሄ ሶስተኛውና የቴምር ሪል ስቴት ፒያሳ ላይ የመጨረሻው ብሎክ ነው። ለሽያጭ ያቀረበው የመጨረሻው ነው። ኤግዛክት ሊሴ ትምህርት ቤት አጠገብ ቃ ማለት ነው። እዛ ጋር ይሸጥ ያለ ነው። ይህን የሚመስል አፓርትመንት ዛሬ ላውንች አድርገንላቸዋል ለተመልካቾች። ምን ያክል አማራጭ አላቸው? መልካም እዛ ቦታ ላይ ግራውንድ ፕላስ 19 የሆነ ህንፃ ነው የምንገነባው። ሶስት ዘመናዊ ሊፍት ያለው ሁለት ደረጃ አለው። የመኪና ማቆሚያ ጀኔተር ባካፕ ጀኔተር ትራንስፎርመር ያለው የመኪና ማቆሚያ ኢቨንት፣ ዘመናዊ የሆነ የመኪና ማቆሚያ ካር ሊፍት ያለ የመኪና ማቆሚያ ያለው አፓርትመንት ነው። መጨረሻ ላይ ኦፕን ቴራስ አለው። ፕሮግራም ማዘጋጀት ቢፈልጉ ኢቨንት ቢኖራቸው ፍሬንድሽፕ ፓርክን በደንብ ቪው የሚያደርግ ቴራስ ነው። ሙሉ ቸርችልን ማየት የሚችል ቴራስ ነው። ዘመናዊ ቴራስ ያለው አሪፍ አፓርትመንት ነው። እዛ ጋር እየገነባ ነው ያለ ነው እንግዲህ ከሌላ ውስጥ በመለየት ያደርገዋል። በእርግጥ ከዚ በፊት እንግዲህ ተመርን ጎብኝተናል። አሁን ላይ ደግሞ የሚገነባ ውስጥ ምን ምን አዳዲስ ነገሮችን ይዟል ብሎን ነገር መልካም። ያው ተመሳሳይ ነው። በቃ ሎኬሽኑ ነው ትልቁ ቦታው፣ ሎኬሽን ነው። ፒያሳ ላይ መኖር የማይፈልግ ሰው የለም። ፒያሳ ኤግዛክት፣ ሊሴ ትምህርት ቤት አጠገብ ላይ ነው ሳይታችን የሚገኘው። ያ ብዙ ሰው ደግሞ ትዝት አለው ፒያሳ ላይ እስፔሻሊ ከኮሊዳር ልማቱ በኋላ በጣም ፏ ስላለች ፒያሳ፣ ሎኬሽኑ ነው አሁን በጣም ወሳኝ ነገር፣ እዛ ቦታ ላይ ለመኖሪያ የተመራጭ የሚያደርገው። ሁለተኛው ምንድነው ለየት ያለ ነገር ይዛችሁ የመጣችሁ ትላልሽ ካሬ እና ዋጋ በጣም አሪፍ አሪፍ አፎርዴብል በሆነ ዋጋ አሪፍ አሪፍ ካሬዎችን ነው ይዘን የመጣ ነው። ሶ ከሎኬሽን ሎኬሽን፣ ከዋጋ ከካሬ፣ ሁሉንም አማራጭ የያዘ የመጨረሻ ብሎካችን ለወንች ያደረግነው። መልካም አሁን ለእንግዲህ በተጀምረው በምን አይነት ፕሮስ ላይ ነው የሚገኘው? ኮንስትራክሽኑን ጀምረነዋል። ተጀምሯል። የሁለት ዓመት ተኩል ፕሮጀክት ነው። ሁለት ዓመት ተኩል ሙሉ በሙሉ አጠናቀር እናስረክባለን ማለት ነው። ስለዚህ ተመልካቾቻችን አንዴ ከገዙት በኋላ በሁለት ዓመት ውስጥ ይረከባሉ ማለት ነው። በሁለት ዓመት ተኩል ውስጥ ይረከባሉ። ተመልካቾች እንግዲህ አሁን ከቀረብነው መረጃ በጣም በተገቢ መንገድ የሚፈልጉት ነገር ምንድነው፣ ስለ ዋጋው እና ምን ያክል ካሬ ስፋት አማራጭስ አንድ ላይ ይዟል የሚለውን ነገር መልካም። የእኛ ደግሞ በጣም የሚያጓጓ ዋጋው ነው እዛ ሎኬሽን ላይ በጣም ባሪፍ ዋጋ ነው እየሸጠን ያለ ነው። ከካሬዎቹ ውስጥ ጀምርልሽ ከባለ አንድ እስከ ባለ ሶስት መኝታ አፓርትመንቶች ይኖራሉ ከስልሳ ሶስት ካሬ እስከ መቶ አርባ አራት ካሬ ድረስ አማራጮች አሉ። ይህ ማለት ባለ አንድ መኝታ ስልሳ ሶስት ካሬ አለን። ባለ ሁለት መኝታ ሰማንያ ስድስት ካሬ ዘጠና አራት ካሬ እያለ ይሄዳል። ባለ ሶስት መኝታ ከመቶ አስራ አራት ካሬ እስከ መቶ አርባ አራት ካሬ ድረስ አማራጮች አሉ። ያው ሁሉም ዋጋቸው ይለያያል እንደየካሬው አደለ። አንድ በአንድ ለማየት ያክል ባለ አንድ መኝታ ስልሳ ሶስት ካሬ ሙሉ ክፍያው 6 ሚሊዮን 930 ሺህ ብር ነው። የእሱ ቅድመ ክፍያ አሁን ላይ የሚከፈለው 10 ፐርሰንት ነው። ይህ ማለት 693 ሺህ ብር ማለት ነው። ባለሁለት መኝታው ደግሞ ወደ 86 ካሪ ባለሁለት መኝታው አጠቃላይ ዋጋው የሚሆነው 9 ሚሊዮን 450 ሺህ ብር ነው። አሁን ላይ ደንበኞች ቅድመ ክፍያ የሚከፍሉት 945 ሺህ ብር ነው ማለት ነው። ባለ ባለሶስት መኝታ 114 ካሬ አለ። የእሱ ሙሉ ክፍያው 12 ሚሊዮን 150 ሺህ ብር ነው ቅድመ ክፍያ ደንበኞች አሁን ላይ የሚከፍሉት አንድ ሚሊዮን ሰባት መቶ ሃምሳ ሺህ ብር ነው የሚሆነው ማለት ነው አስር ፐርሰንት ነው ቅድመ ክፍያ የሚከፍሉት። ከዛ ቀሪውን ክፍያ የራሱ አከፋፈል መንገድ አዘጋጅተናል። በፕሮግረስ ቤዝድ ማለት ነው የኮንስትራክሽን ግንባታውን እያዩ በሁለት ዓመት ተኩል በግንባታው መሰረት ከፍለው እንዲያጠናቅቁ ፕሮግረስ ቤዝድ አዘጋጅተናል ማለት ነው። ለምሳሌ በደንብ ለማብራራት ያክል ባለ አንድ መኝታ አስር ፐርሰንቱ ስድስት መቶ ዘጠና ሶስት ሺህ ብር ከፍሎ አንድ ደንበኛ ቢገዛ ቀጣይ ክፍያው ኮንቲኒስ ለሁለት ዓመት ተኩል 555 ፐርሰንት እያደረገ በሁለት ዓመት ተኩል በግንባታው መሰረት እየከፈለ ይሄዳል። ይህ ማለት 6953 ሺህ ብር አሁን ከፍሎ ቢገዛ ኔክስት ክፍያው 5 ፐርሰንቱ ኦልሞስት ወደ 345 ሺህ ብር አካባቢ ነው የሚሆነው ማለት ነው። ኮንቲኔስ ሊሱ ለሁለት ዓመት ተኩል እየከፈለ ይሄዳል። በ19 ዙር ክፍያ ነው የሚሆነው፣ መሀል ላይ ሁለቴ ይኖረዋል። ከዛ ውጭ ግን 55 ፐርሰንት ነው የሚሆነው ለቀቅ ባለ ክፍያ በሁለት ዓመት ተኩል ይከፍለዋል ማለት ነው። ይሄ በጣም አሪፍ ነው፣ ሙሉ በአንድ ጊዜ ለማይችል። አዎ ለማይችል አድቫንቴጁ ምን መሰለሽ፣ በኢትዮጵያ ብር ነው ሁሉ፣ ምንም አይነት ጭማሪ የለውም። የዶላር ከረንሲ ጋር ንክኬ የለውም። ፊክስ ዴት ተዋዋላትን፣ ዛሬ በ6 ሚሊዮን 900 ሺ ብር ከገዛ እስከ ሁለት ዓመት ተኩል ያችኑ አማውንት እየከፈለ ነው የሚሄደው፣ ምንም አይነት የዶላር ንክኬ ስለሌለው ማለት ነው። ያ ለዛ እየሰራ ላለ ወጣት በጣም አሪፍ ነው። ካሽ አይፈልግም ይዝ ልጅሽ ላይ ባለሽ ብር ኢንቨስት አድርገሽ ጠቀስ እያሉ የሆነ ከዚህ የተሻለ ኦፈር ይኖራል ብዬ አላስብም። ሆነስትሊ ስፒኪንግ ብዙ ጊዜ ሬል ስቴቶች ላይ ወይ ከፍ ያለ ቅድመ ክፍያ ነው የሚለመደው ኦር ደግሞ ፔመንት ስኬጅሎች የሆነ ሀያ ፐርሰንት፣ ሀያ አምስት ፐርሰንት መሀል ላይ የምትከፊው። አሁን ግን ደንበኛ ወይም ገዢ ቤት ገዛው አይነት ስሜት እንዳይሰማው ተጨናንቄ ቤት ገዛው አይነት ስሜት እንዳይሰማው፣ አስር ፐርሰንት ይከፍላል ቀጣይ አምስት አምስት ፐርሰንቱን የሆነ ብር ዕቁብ እንደሚጥል አይነት ስሜት ተሰምቶት እንዲከፍል ኢዝሊ ሁለት ዓመት ተኩል በኋላ ቤት ኦን አድርጎ ያውም እዛ ሎኬሽን ላይ ፕራይም የሚባል ፒያሳ ላይ ቤት ኦን አድርጎ ራሱን ያገኘዋል ማለት ነው። ሰው እኔ ከዚ የተሻለ ኦፈር አዲስ አበባ ላይ ይኖራል ብዬ አላስብም። ሆነ ስትል እንግዲህ ሎኬሽንም ለነገርሽ በጣም አዋሳኝ ቦታ ላይ ነው የሚገኘው እና አንድ ሰው ደግሞ አንድ ሪል ስቴት ሲገዛ አንድም ለመኖር ነው አንድ ደግሞ በኋላ ላይ ምናልባት ሚሸጠው ትርፋ ማሊሆን ነው። እና ምን ያክል አካባቢ ላይ ያለው ፋሲሊቲ ምን ያክል አዋሳኝ ነው ምን ያክል ተጠቃሚ ነው የሚሆነው የሚለውን ነገር ስለ ኤሪያ፣ ልክ ነሽ። ያው ቤት ፕሮፐርቲ ኦውን ሲደረግ የግድ ለመኖሪያ ብቻ አይደለም፣ ለመኖሪያ እንዳለውን ኢንቨስትመንት ብሎ የሚገዛው ሰው አለ፣ አከራይቼ ገስታውስ ኢንካም ሬንታል የሚያመጣልኝ ብሎ ፐርፐዝ የሚገዛው ሰው አለ። ኤሪያው ላይ ዛ ኤሪያ ላይ ኢቨን የሚገርምሽ ሬንታል ከሁለት ሺህ ዶላር በላይ ነው። ይሄ ዛሬ ነው እያልኩሽ ያለሁት ከሁለት ዓመት ተኩል በኋላ ደግሞ ምን ሊሆን ይችላል የሬንታል ቫሉ በጣም ነው የሚጨምረው። ኢንቨስትመንትም ሬንታልም አለም ልኑርበትም ቢሉ በጣም አሪፍ ሎኬሽን ነው። ኤሪያው ላይ ምን ምን አለ የሚለውም በደንብ ክሌር ለማድረግ ያክል በመጀመሪያ ሳይታችን ሊሴ ትምህርት ቤት አጠገብ ነው የሚገኘው። ነዋሪዎች የትምህርት ቤት ኢሾ አይኖርባቸው ለልጆቻቸው፣ አጠገባቸው ሊሴ ትምህርት ቤት አለ፣ አትሰሴም ጥቁር አንበሳ ትምህርት ቤት አለ። ሆስፒታል ቢፈልጉ ፊት ለፊታችን ላይ ነው ጥቁር አንበሳ ሆስፒታል ያለው ዘውዲቱም ከጀርባችን በቅርብ ርቀት ላይ ነው። ፍሉህ አካባቢ ነው የሚገኘው። ውዳሴ ዲያግኖስቲክ ሴንተር አለ፣ እዛው ኤሪያ ላይ ነው። ምልሽ ቤተክርስቲያን አለ፣ መስጂድ አለ፣ የሃይማኖት ተቋማት የምንላቸው ማለት ነው። ሞሎች አሉ፣ ኤሊያና ሞል ዎኪንግ ዲስታንስ ነው። ሾፕ ማድረግ ቢፈልጉ ዎኪንግ ዲስታንስ ነው። ከምንም በላይ ደግሞ ከምንም በላይ በጣም ቦታውን ተመራጭ እንዲያደርገው ልጆቻቸውን ማጫወት ቢፈልጉ ንጹሕ አየር መቀበል ቢፈልጉ ፍሬንድ ሺፕ ፓርክ ከኛ ሳይት ጀርባ ነው ያለው። በእግርሽ ቦክ አድርገሽ ያስወካ አርገሽ የምትሄጅበት ነው። ሰው ሳይቱም የተወሰነ ወደዛ ቪው የሚያደርግ አለ። ሞሮፍ ግን ፓርኩን በደንብ ንፋስ የምትወስጅበት ጊዜ ከልጆች ጋር መጫወት ብትፈልግ የምታሳልፊበት ፓርኩ ከጀርባችን አለ። ከምንም በላይ ተመራጭ ያደርገዋል። ለዛ ኤሪያ ላይ መኖር የማይፈልግ ሰው አለ ብዬ አላስብም። ከትራንስፖርቴሽንም አንፃር ዳውንታውን ነው፣ ፒያሳ ነው፣ ሰው ተመራጭ ያደርገዋል ማለት ነው። እንዲሁም በተጨማሪ የሚገርምሽ እዛው ፒያሳ ላይ የንግድ ሱቆችን ትልቅ ሞል እየገነባን ነው። በተጨማሪ ነው አፓርትመንቱ አካባቢ ኖ፣ አፓርትመንቱ ያለው ሊሴ ትምህርት ቤት አጠገብ ነው። የንግድ ሱቆቹ ደግሞ ፒያሳ አድዋ ዜሮ ዜሮ ጋር ማለት ነው። ከዚህ በፊት ያው ቪዲዮ ላይ ተደጋጋሚ ሰርቸዋለሁ እናንተም ቻናል ላይ ነገር ግን እሱ የንግድ ሱቆቹ ሽያጭ እያለቀ ስለሆነ ውስጥ ጨርሰናል ማለት ይቻላል። ደግሞ ቪዲዮን ካላዩት ወደኋላ ተመልሰው ላላዩት ደንበኞች እዛው አድዋ ዜሮ ዜሮ ጋ ግራውንድ ፕላስ ፋይፍ የሆነ ዘመናዊ ሞል ነው እየገነባ ነው ያለ ነው ማለት ነው ሀያ ሀያ ካሬ የንግድ ሱቆችን የያዘ እጅግ ዘመናዊ ሞል ነው። ስለዚህ ያው ቤት ትቻላለን ለመኖሪያ ብቻ ሳይሆን ሱቅ ማማራጮችን መስፋት አለ ማለት ነው ሱቅም አፓርትመንትም የሚገርምሽ የሱቁንም የአፓርትመንቱንም ብትደምረው አስር ሚሊዮን በማይሞላ ዋጋ ነው ቶታል የሚመጣው ላይ ከአሁን ምሳሌ ሱቆቹ ላይ እያንዳንዳቸውን ዋጋ ብናይ ግራውንድ ፍሎር ላይ ሀያ ካሬ ንግድ ሱቅ ሙሉ ክፍያው ሰባት ሚሊዮን ብር ነው ቅድመ ክፍያ የሚከፈለው ሁለት ሚሊዮን ስምንት መቶ ሺ ብር ነው አንደኛ ፍሎር ላይ ሙሉ በሙሉ ሽያጭ አጠናቀናል። ምንም የለንም። ሁለተኛ ፍሎር ላይም ኦልሞስት የተወሰኑ ሱቆች ናቸው ይቀሩን። ሁለተኛ ፍሎር ላይ ሙሉ ክፍያው አራት ሚሊዮን ስምንት መቶ ሺ ብር ነው ቅድመ ክፍያው አንድ ሚሊዮን አምስት መቶ ሺ ብር ነው ሶስተኛ ፍሎር ላይ ሙሉ ክፍያው አራት ሚሊዮን ሁለት መቶ ሺ ብር ነው ቅድመ ክፍያው 1 ሚሊዮን 200 ሺህ ብር ነው። አራተኛ እና አምስተኛ ፍሎር ላይ ሙሉ ክፍያቸው 3 ሚሊዮን 900 ሺህ ብር ነው። ቅድመ ክፍያ ደንበኞች የሚከፍሉት 900 ሺህ ብር ነው ማለት ነው። ሰው ቀሪውን ቀስ እያሉ በአንድ ዓመት ተኩል ይከፍላሉ ማለት ነው። የንግድ ሱቁ አንድ ዓመት ተኩል ነው መረከቢያው። አፓርትመንቱ ሁለት ዓመት ተኩል፣ የንግድ ሱቁ አንድ ዓመት ተኩል። ሌላው የሚገርምሽ ነገር እዛው የንግድ ሱቅ ፊት ለፊት ትልቅ መናኸሪያ እየተሰራ ነው። የአዲስ አበባ ከተማ መስተዳደር 15 ሺህ ካሬ ላይ ያረፈ እጅግ ትልቅ መናኸሪያ እያሰራ ነው። እሱ ራሱ ገበያ ነው። ሱቁን ከነ ገበያ ይዘን የመጣ ነው ማለት ነው። ሰው ደንበኞች እዛው እየኖሩ እዛው መነገድ ይችላሉ። አስር ሚሊዮን ብር ባልሞላ ዋጋ የአፓርትመንትም የንግድ ሱቅም ባለቤት መሆን ይችላሉ። ያው እዛው ፒያሳ ላይ ማለት ነው። ተመልካቾችን በጣም ብዙ መረጃ ማስተላልፈ ያለን እናንተ ጋር የሚመጡ ምን ምን ነገሮችን አሟልቶ መምጣት አለባቸው? መልካም ቤት ገዢዎች፣ ቤት መግዛት የሚፈልጉ ከሀገር ውስጥም ከሀገር ውጭ የሚያሉ ደንበኞች ከስርን በምናስቀምጠው ስልክ ቁጥር ዋትስአፕ ላይ፣ ቴሌግራም ላይ ወይም ቀጥታ በመደወል እኛን የሽያጭ ባለሙያዎችን ኮንታክት ማድረግ ይችላሉ። የግዢ መንገዳቸው ሁለት አይነት መንገድ አለ። ሀገር ውስጥ ላለ ደንበኛ ቀጥታ በመምጣት ስልካችን ላይ ደውሎ በመምጣት ኦፊሳችን በመምጣት ሳይቱን ቪዚት በማድረግ አስፈላጊውን ኢንፎርሜሽን በመውሰድ ሽያጩ መፈጸም ይችላል። ከሀገር ውጭ ላለ ደንበኛ ደግሞ አንደኛ ተወካይ ካላቸው በተወካይ በኩል መጨረስ ይችላሉ። ነገር ግን ምንም አይነት ተወካይ አገር ውስጥ ለሌለው ሰው ምንድን ነው የምናደርገው? በስልክ ሙሉ ኢንፎርሜሽንን ፕሮቫይድ እናደርጋለን። አስፈላጊ ሌጋል ዶክመንቶችንም እንልካለን። ኤሪ ሌጋል የሚባሉ ዶክመንቶችን ከሳምፕል ዊል አግሪመንት ጀምሮ እንልክላቸዋለን። ሳይቱንም አስፈላጊ ከሆነ በቪዲዮ ኮል ቪዚት እናስደርጋቸዋለን። እሱን እሱን አይተው ለመግዛት ዲሳይድ ካደረጉ እዛው ባሉበት ነው። የክፍያ መንገድ አማራጭ አዘጋጅተናል። በስዊፍት ኮድ ክፍያቸውን መፈጸም ይችላሉ። ኦርድ ደግሞ የራሳቸው ሌላ የክፍያ መንገድ የሚፈጽሙበት ካለ በራሳቸው መንገድ ክፍያውን ፈጽመው ውሉን እዛው ባሉበት በደች መዋዋል መጨረስ እንችላለን ማለት ነው። ተላልከን በጣም ብዙ አይነት አማራጮችን የያዘ አዲስ ሳይት ነው። ተመልካቶቻችን እንግዲህ ደውለው መጠየቅ ሚፈልጉ መረጃ እንዲሁም ደግሞ መግጫት የሚፈልጉ እኛም ከታስ ቁጥሮ ስር ቁጥሮችን ስለምናስቀምጥ እንዲገዙኛው መልክት እናስተላልፋለን። በጣም አድርጌ አመሰግናለሁ። ግን ቀረ የምትይው ነገር ካለ ቀረ የምለው ነገር እንግዲህ ወደ ተመልካቾችሽ ሁኜ ነው የማውራው። ፒያሳ ላይ ተወልዳችሁ ያደጋችሁ፣ ፒያሳ ላይ ጥሩ ትዝታ ያላችሁ፣ ሊሴ ትምህርት ቤት የተማራችሁ፣ ፒያሳ አካባቢ ለመዝናናት ስትሄዱ የነበራችሁት እንግዲህ የበፊቷ ፒያሳ እንደ አዲስ ነው የመጣችሁ። በፊት የምታውቋት ፒያሳ ከኮሊደር ልማቱ በኋላ እንደ አዲስ ለመኖሪያ፣ ለኢንቨስትመንት አሪፉና መታለች ማለት ነው። ቴምር ፕሮፐርቲስ ደግሞ እዛው ሊሴ ትምህርት ቤት አጠገብ ላይ አፓርትመንት ቤቶችን ከ6 ሚሊዮን 9 መቶ ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ693 ሺህ ብር ጀምሮ ነው እየሸጠላችሁ ያለው። ቀስ እያላችሁ የምትከፍሉት ነው። ይህንን አፓርትመንት በመግዛት ትዝታችሁ መልሱ፣ ተጠቀሙበት ነው የምንለው። ከዚህ የተሻለ ኦፈር የትም አታገኙ። አመሰግናለሁ ስለመጣ